የኢትዮጵያ ኤሊትስ በጥቅሉ ላለፉት 5 6 7 8 ዓመታት የኢትዮጵያን መደህየት፣ የኢትዮጵያን ማነስ፣ የኢትዮጵያን መቸገር ሲያዩ በተለይ ወጣ ብሎ ሲያዩ አይቆጩም፣ አይንገበገቡም፣ አትኩ አይደለም፣ ሁሌ ይቆጫሉ። ጃፓን ሄደው ካዩ በኋላ ጃፓን እንደምን ሰለጠነ ይችላሉ? ያስባሉ፣ ያሰላስላሉ፣ ይጽፋሉ፣ ያስተምራሉ። አንዳንዶች አውሮፓ ሄደው አንዳንዶች አሜሪካ ሄደው አንዳንዶች ደቡብ አፍሪካም ሄደው ቀንተው ይመለሳሉ። ነገር ግን ጃፓን እንደምን ሰለጠነች፣ ፈረንሳይ እንደምን ሰለጠነች፣ ሲንጋፖር እንደምን ሰለጠነችን ማወቅ አስፈላጊ ቢሆንም ኢትዮጵያ ስለምን ደኸየችን አውቀን እስካልመለስን ድረስ ውጤት አያመጣም። ኢትዮጵያ ስለምን ደኸየች? ምንድን ነው ባህሏ? ምንድን ነው እምነቷ? ሶሻል ፋብሪኳ ምን ይመስላል? ሶሻል ካፒታሏ ምን ይመስላል ማህበራዊ መስተጋብሮቿ ለልማት አስቻይ ናቸው ወይስ ጎጂ ናቸው የሚለውን በጥልቀት ማወቅ፣ መመርመር ይፈልጋል። የእኛ ባህል ከጃፓን ባህል፣ የእኛ እምነት ከጃፓን እምነት፣ የእኛ ሳይኮሎጂካል ስሪት ከእነሱ ስሪት ስለሚለያይ ለአንድ ቪዥን፣ ለአንድ ሀሳብ የምንሰጠው ሪስፖንስ አንድ አይደለም። ሪስፖንሳችን አንድ ከሆነ ደግሞ ውጤቱ አንድ ሊሆን አይችልም። ጃፓንም ትሁን እንግሊዝ እንደምን ሰለጠነችን የኢትዮጵያ ምሁራን ሳይጠይቁ ቀርተው አያውቁም ክፍተት የነበረው እና እኛ ልንሞላ የሞከር ነው። ኢትዮጵያ ስለምን ደኸየች? ለምሳሌ እንዴት መሬት እያላት በአመት አንዴ ብቻ ታርሳለች? ሁለት ለምን አይሆንም? እንዴት ኢትዮጵያ ትለምናለች? የሚለውን ጥያቄ አንስተን ከውጭ የተማርነውን የእኛን አዋህደን መስራት በመጀመራችን በጣም የሚታይ ውጤት ማየት ጀምረናል ይሄ መርህ ተኮር ፕራግማቲስት ስለሆነ የእኛ አሰራር በፕራግማቲዝም የተሞላ ስለሆነ ከኛ ሁኔታ ስንነሳ ከኛ ሁኔታ ስንማር ከኛ ችግር ስንነሳ ከሌሎች አንማርም ብለን አንዘጋም። ከሌሎች ጠቃሚ ነገር ካለ ለእኛ ጉዞ የሚያግዝ ካለ ትምህርት እንወስዳለን። ነገር ግን የምንማረው ጉዳይ በእኛ ልክ የተሰፋ ነው። በምንማራቸው ተቋማት እና ግለሰቦች ልክ የተሰፋ አይደለም። ለምሳሌ አይኤምኤፍ ይሄ ሪፎርም የኔ ነው ብሎ ክሌም አያደርግም። በእርግጠኝነት ያውቃል፤ እንዴት እንደጀመር ነው እንዴት እንደሰራ ነው እንዴት አፕሮች እንዳደረግን ቴክኒካል ሌቭል እንዴት መግባባት አቅቶን በመሪ ደረጃ እንዴት ኢንጌጅ እንዳደረግን ያውቃል። አይኤምኤፍ ክሌም አያደርግም። ባለቤቱ እኛ ሆነን ስናበቃ ከውጭ መማራችን እኛ እየተናገርን ማን ነው ከእኛ ጋር ሳይሰራ ይሄ ሪፎርም የእናንተ አይደለም የት ነበረ ሪፎርሙ ሲሰራ? የት ነበረ ስንጨቃጨቅ? የት ነበረ ስንነጋገር? ዝም ብለን የማናውቀውን ነገር አንስተን እፍታ መልቀቅ ይቻላል፣ እውነት ግን አይደለም። እና ይህ ሪፎርም ከኢትዮጵያ ሁኔታ የተነሳ ከሌሎች የተማረ በእኛ ልክ የተሰፋ ሪፎርም ነው። ውጤት ያመጣውም ለዚሁ ነው። በዚሁ አግባብ ማየት ያስፈልጋል። ከማንም አልተማርንም ብለን አንመጻደቅም። በርካታ ትምህርቶች፣ ድጋፎች አግኝተናል። በነዚያ ትምህርቶችና ድጋፎች ደግሞ ተውጠን የኛን አቋሞች ትተናል አንልም። አቋሞቻችን ጠብቀን ነው ውጤት ያመጣ ነው እና በዚያ ሚዛን ቢታይ